ይድረስ ኢትዮጵያውያንና ኢትዮጵያውያት ነን ለምትሉ ወገኖች እንዲሁም ለሰው ልጆች ሁሉ ኢትዮጵያዊውን ሰላምታችንን እናቀርብላችኋለን። እግዚአብሔር ምስጋና ይድረሰውና ለእናንተ እና በእናንተ ስለ እናንተም ሊያደርግ ያቀደው ንጹብ ድንቅ ስራውን ሁሉ አከናውነው ጨርሷል። የቸርነትና የምሕረት ስጦታውንም ሁሉ ሰጥቶ አብቅቷል። የቀረው አንዳችም ነገር የለም። የቀረ ነገር ቢኖር የእናንተ ድርሻ ብቻ ነው። ያም ድርሻችሁ ይህን ሁሉ የተትረፈረፈ ስጦታውን ተቀብላችሁና በዚያ ተጠቅማችሁ እየራሳችሁን ለመልካሙ የሕይወት ሕልውና አኗኗር ማብቃት ነው። ስለዚህ እንደናንተ ሰው የሆነው እግዚአብሔር በዚህ መልእክት የምላችሁን ስሙኝ ይላችኋል። እናት አገራችን ኢትዮጵያ የሆነችው እናቱ ድንግል ማርያምም ወትቤሎ ሙእሙ ለለይት ለአኩ ኩሎ ዘይቤ ለክሙ ግበሩ ብላ ለቃና ዘገሊላ የሰርግ አገልጋዮቻቸው እንደ ተናገረች፣ ዛሬም ለናንተ ልጄ የሚላችሁን ሁሉ ስሙት አድርጉትም ትላችኋለች። ዮሐንስ ምዕራፍ ሁለት ቁጥር 5። እንግዲህ ልጇ ኢየሱስ ክርስቶስ የሚላችሁ ይህ ነውና ስሙት። እነሆ ማደሪያዬ ይሆን ዘንድ ሰውነታችሁ ይሄሁላችሁ እንካችሁ ብዬ ሰጠኋችሁ። እርሱም በመጀመሪያ ግዙፍ የሆነውንና በደመ ነፍስ የሚንቀሳቀሰውን እንስሳዊ የስጋን አካልና ባህሪ የተላበሳችሁት ከምድር አፈርም አሳምሬ ያበጀሁት ነው። ከዚያ ቀጥሎ በመልክ የፈጠርሁት ያሰኘችኝንና የምንነቴ መታወቂያ የሆነችውን የነፍስን አካልና ባህሪ እፍ ብዬበት እንደኔ ሕያው ያደረግሁት ነው። በመጨረሻ ከእኛ እንዳንዱ ሆነ ያልሁበትንና የማንነቴ መለያ የሆነውን ደጉንና ክፉውንም የሚያሳውቀውን ከሁለቱ አንዱን መርጦ ለመወሰንና አጽንቶ ለማስፈጸም የሚያስችለውን የመንፈስን አካልና ባህሪ ያቀዳጀሁት ነው። በዚህ ምንነታችሁና ማንነታችሁ ከሐሰት ይልቅ እውነትን፣ ከክፋት ይልቅ ደግነትን፣ ከሞት ይልቅ ሕይወትን በመምረጥ እኔን መስላችሁ እኔን አህላችሁ በመልካም ኑሩበት ብሎ የነፍስ የስጋና የመንፈስ ሶስትነታችሁን በዚህ ምስጢረ ተዋህዶ ፍጹም አንድ አድርጎ ሰብአዊነትን ሰጣችሁ። በዚህ ሰውነታችሁ ለዘላለም የምትኖሩበትን የምድር ገነትንም አሁን በምታዩት ዓለም እንዲህ አዘጋጅቶና አሟልቶ ወደ እርሷ አምጥቷችሁ ይኸው እየተመላለሳችሁባት ትገኛላችሁ። ታዲያ በቅድሚያ እናንተ ይህን የሰውነታችሁን ትክክለኛ ምንነት እና ማንነት እንኳ ሳታውቁትና ሳትጠቀሙበት ሳትደሰቱበት እና ሳትሰሩበትም እንዲያው ዝም ብላችሁ በስጋ፣ በነፍስ እና በመንፈስ ባደረጋችሁት የክፋት፣ የኃጢአት እና የሞት ምርጫችሁ ብቻ እየተመራችሁ በስቃይ ኑሮ የምትጓዙት ለምንድር ነው? እስከ መቼስ ነው? ቀጥሎም እርስ በርሳችሁ ወንድና ሴት፣ ሽማግሌና ወጣት፣ ስጋዊና መንፈሳዊ፣ ካህንና ምእመን፣ ጻድቅና ኃጥእ፣ ቅዱስና ርኩስ፣ አዋቂና አላዋቂ፣ ማይምና ምሁር፣ ማለት ያልተማረና የተማረ ተማሪና ወታደር፣ የበላይና የበታች፣ ገባርና አስገባሪ፣ ነጋዴና ቀራጭ፣ ከተሜና ገጠሬ፣ ጨዋና ባለ እጅ፣ ሰሪና አሰሪ፣ አገልጋይና ተገልጋይ ትልቅና ትንሽ፣ ደሀና ሀብታም፣ ገዥና ተገዢ፣ ፈራጅና ተፈራጅ፣ ነጭና ጥቁር፣ ቀይና ጠይም፣ ሴማዊና ካማዊ፣ ያፌታዊና አበሻ፣ አረማዊና ቡድሃዊ፣ አህዛብና ህንዳዊ፣ አይሁዳዊና ሳምራዊ፣ ክርስቲያንና እስላም፣ አማኒና ኢ አማኒ እየተባባላችሁ ተለያይታችሁ በጠላትነት የምትኖሩት ለምንድር ነው? እስከ መቼስ ነው? በመጨረሻም ቸሩ ፈጣሪ ያችሁ ኢትዮጵያ የእግዚአብሔር መንግስት ናትና እንካችሁ ኑሩባት፣ ተገልገሉባት፣ አገልግሉባትም ብሎ ቤተ ህዝቡን ቤተ መልክናውንና ቤተ ክህነቱን በምስጢረ ተዋህዶ አከናውኖና አንድ አድርጎ ከመጀመሪያዎቹ ፍጡሮቹ ከአዳምና ሔዋን ጀምሮ የሰጣችሁን የህይወትና የህልውና ስርዓት ለውጣችሁ በሰይጣናዊው ስሁት ልማድ ቤተ ክህነትና ቤተ መንግስት፣ ሃይማኖትና አገዛዝ ማለት እንደ ፈረንጆቹ አነጋገር ቸርች ኤንድ ስቴት ማለት እምነትና ፈሊጥ ወይም ፖለቲካ እያላችሁ ከፋፍላችሁ ይኸው እስከ መጋደል ባደረሳችሁ የማያባራ ጠብና ጦርነት ውስጥ ተዘፍቃችሁ መተላለቃችሁን የምትቀጥሉት ለምንድር ነው? እስከ መቼስ ነው? ፍጥረት፣ በተለይም የሰው ዘር፣ ይልቁንም ኢትዮጵያዊና ኢትዮጵያዊት ነን የምትሉት እናንተ ከቶ ምን እስኪመጣ ምንስ እስኪሆን እየጠበቃችሁ ነው? እንደ መለኮታዊው የትንቢት ቃል በኖህ ዘመን የደረሰውን የመሰለው ነገር ግን እንደ ቀደመው በውሀ ሳይሆን በእሳት የሚሆነው የአሁኑ አጠቃላዩና ደምሳሹ የጥፋት ማዕበል እስኪመጣ ነው እየጠበቃችሁ ያላችሁት? በሉ እንጂ ለሁሉም ጥያቄ መልሱን ስጡ፣ ዝም አትበሉ። በየራሳችሁ የእናንተም በሆኑት በሌላውም ላይ ምን እስኪሆን ምንስ እስኪመጣና እስኪደርስ ነው እየጠበቃችሁ ያላችሁት? የእግዚአብሔር ባልሆነው በተቃራኒው ቀንበር ተጠምዳችሁና ባላዋቂነቱ ጨለማ ተሸፍናችሁ እስከዛሬ በእውርነትና በግዞተኝነት የቀጠላችሁበትን ይህን የግብዝነት አኗኗራችሁን አሁንና ወደፊትም የመቀጠል ቁርጥ ፍላጎት ያላችሁ ናችሁን? አዎን፣ ምርጫችሁና ፍላጎታችሁ ይህ መሆኑን እነሆ ዛሬ የምትገኙበት የሁላችሁም አቋም እያረጋገጠ ይመሰክራል። ስለዚህ ይህ ነባራዊው ሁኔታችሁ በዚህ በመጨረሻው ዘመን በእግዚአብሔር እውነትና ብርሃን እንሆ ተከስቷል እና እያንዳንዳችሁ በነፍስ ወከፍ ለየራሳችሁ መልካም ሕይወት ስትሉ ለጥቂት አፍታ በያላችሁበት ቆም ወይም አረፍ ብላችሁ የህሊናችሁንም ዓይን ገልጣችሁ በማስተዋል ትመለከቱት ዘንድ ካላዋቂነት ሰመመናችሁም ነቅታችሁ የፈጣሪያችሁንና የእናቱን ቃል በተመስጦ ታደምጡ ዘንድ ይህን ታላቅ የቃል አዋዲ ቀዳሚ መልእክት አቅርበንላችኋል። መግቢያ ባለፉት አስርት ዓመታት በኢትዮጵያ የእግዚአብሔር መንግስት አገልጋይ በንቡረ እድ ኤርምያስ ከበደ ወልደ ኢየሱስ አማካይነት ተዘጋጅተው እስካሁን በተሰራጩት መጽሐፍታችንና በህዋ ሰሌዳችን ገበታዎች አማካይነት በተላለፉት የእግዚአብሔር መልእክቶች ስለ ኢትዮጵያና ኢትዮጵያዊነት፣ ስለ ኢትዮጵያዊውና ኢትዮጵያዊቷ ማንነት እና ምንነት በስፋትና በምልአት በጥልቀትና በምጥቀት በጽሙናና በይፋ በዝርዝርና በማጠቃለል በሚበቃ ተነግሯል፣ ተጽፏል፣ ተብራርቷል፣ ታትቷልም። ይህንም ንግግርና ጽህፈት ማብራሪያና ሐተታ እንኳንስ ዘመናዊውን የስልጣኔ የትምህርት አግኝቼ አውቅ ያለሁ የሚለው የዛሬው ትውልድ ይቅርና በድንጋይ ዳቦ ጊዜ በነበረው መልክና ይዘት በየዳር አገሩ በየዱር ገደሉም ተገልለው ጥሬ በሚባለው የጥንተ ተፈጥሮ ሥርዓት የሚኖሩ የሰው ወገኖች እንኳ በቀላሉ ሊገባቸው ይቻላቸዋል። ይህን እውነታ ከማወቅና ከመረዳት አልፎ ለመገንዘብ ያልተቻለ ወይም የማይችል ሰብአዊ ፍጡር ካለ የተፈጥሮ ጉድለት ያለበት ደካማ ወይም ራሱን ለስንፍና የዳረገ የአዋቂ አጥፊ ነው ከማለት በቀር ሌላ ትርጉም ሊሰጠው ወይም ምክንያት ሊቀርብበት የሚያስፈልግ አይሆንም። በዚህ ረገድ ይህ ትውልድ እግዚአብሔር በነቢዩ አንደበት ወይ መስሉ ህዝብየ ከመዛአልቦ ልብ እስመ ለከ ሄ አደገከ ልብከ ዋነ ሄ አደገ አደጉከ ኢትስ ኡሊተ እስመ ረሳ አይከ ሕገ አምላክከ፣ ማለትም ሕዝቤ ሆይ በተፈጥሮ ያደልሁህን የልቦናህን ቀትተህ አእምሮ እንደሌለው ሰው ሆነሃልና፣ የአምላክህንም ሕግ ረስተሃልና እኔም በረድኤት ተለይቼሃለሁ አት ሰዋልኝ ብሎ ለተናገረው መለኮታዊ ቃል የተዳረገ ሆኖ ይገኛል። ሆሴ ምዕራፍ አራት ቁጥር ስድስት ይህ መልእክት ያስፈለገበት ምክንያትና አላማው በአሁኑ ጊዜ ይህ መልእክት እንዲተላለፍ አስፈላጊ የሆነበትን ምክንያት እንደሚከተለው ባጭር እንግለጥላችሁ የእግዚአብሔር መንግስት የሆነችው ኢትዮጵያ ለታማኞች ልጆቿ ተገልጻ እነርሱም እየኖሯትና እያገለገሏት እስከዛሬ ለሰባት ሺህ አምስት መቶ አምስት አመታት በነጻነት ህልውና ያለች አሁንም በእነርሱ ዘንድ በዚያው በህያው ነጻ አቋሟ የቀጠለች መሆኗ ይታወቃል። ይህች ስመ ጥሩዊቱና ገናናዊቱ ኢትዮጵያ የእግዚአብሔር መንግስት ከጥንት ከመሰረት እጆቿን ወደ እግዚአብሔር ያለማቋረጥ ዘርግታ ለሰው ዘርና ለፍጥረት አለም ሁሉ የማለደችው ናት። ምልጃዋም በእግዚአብሔር አብ ዘንድ ተቀባይነትን አግኝቶ ተቀዳሚና ተከታይ የሌለውን አንድ ልጁን ወደ እርሷ ልኮ በሰውነት ተወልደው ዘንድ ፈቃዱ የሆነላት ራሷንም ለአምላክ እናትነት ያበቃችው የመለኮት ሙሽራ ናት። በዚህ ሙሽርነቷም የጠፋውን የሰውን ዘርና ፍጥረት አለሙን ሁሉ ከክፋትና ከኃጢአት ከጥፋት እና ከሞት ለዘላለሙ በቤዛነቱ ሊያድን ወደዚህ ዓለም የመጣውን የእግዚአብሔርን ልጅ ኢየሱስ ክርስቶስን የወለደችው ቅድስት ድንግል ማርያም ናት። እንግዲህ ወይ ሰበክ ዝ ወንጌለ መንግስተ እግዚአብሔር ውስተ ኩሉ ዓለም ከመይኩን ስማ ላለ ኩሉ አሕዛብ ወይ ተአሚረ ይበጽህ ህልቀት ማለትም በአሕዛብ ሁሉ ላይ ምስክር እንዲሆን ይህ የእግዚአብሔር መንግስት ምስራች በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻዊ ይመጣል ባለው በ በጌታችን ኢየሱስ ክርስቶስ መለኮታዊ ቃል መሰረት ይህችው ኢትዮጵያ በቃልና በመጽሐፍ ብቻ ሳይሆን በህዋ ሰሌዳዎች፣ ልዩ ልዩ መድረኮች ላይ ሳይቀር ኢትዮጵያ የእግዚአብሔር መንግስት በሚለው ስሟና ማንነቷ ለመላው ዓለሙ ሁሉ እየታወጀች መሆኗ ይኸው በይፋ በሚታየው ተጨባጭ እውነታ ተረጋግጦ ይነበባል። ከዚህ የተነሳ ኢትዮጵያ የእግዚአብሔር መንግስት ባላመነው ስጋዊ አለም ዘንድ ተገልጻ የምትሰፍንበት ጊዜ በመቃረቡ በአጠቃላይ እያንዳንዱ ሰብአዊ ፍጡር በተለይም ኢትዮጵያዊ፣ ኢትዮጵያዊት ነኝ የሚለው ወገን ይህን ግዙፍ የሆነ እውነታ በማስተዋል ተመልክቶ ለራሱ ምድራዊና ሰማያዊ ደህንነት ሲል በቶሎ የየግሉን ማንነትና ምንነት በማስተካከል እየራሱን እንዲያዘጋጅ አምላካዊ የማስጠንቀቂያ ጥሪ እየተጠናከረለት መጥቷል። በባለቤቱ በእግዚአብሔር ዘንድ ወንዱ ሁሉ ገብርሄር ማለትም ታማኙ አገልጋይ የተባለውን ጎበዝ ሴቷም ሁላ ሙሽራውን ሊቀበሉ ከተመረጡት ደናግል መካከል ልባሞች የተባሉትን ደንገጥሮች መስለው ይገኙ ዘንድ ማቴዎስ ምዕራፍ ሀያ አራት ቁጥር አስራ አራት አዎን የዚህ ታላቅ የአዋጅ ቃል መልእክት ዋና ዓላማ ይህን አምላካዊ የማስጠንቀቂያ ጥሪ ለሚመለከተው ሁሉ ለማድረስ ለማስታወስ እና ለማሳሰብ ነው። እንዳስተዋላችሁት በዮሐንስ ራእይ ላይ ስድስት ስልሳ ስድስት ወይም ስድስት መቶ ስልሳ ስድስት የሚለው አሀዝ የተሰጠው የጥፋት ርኩሰት መታወቂያ ቁጥር ስድስተኛ ወር በሆነው በየካቲት ወር አስራ ዘጠኝ መቶ ስልሳ ስድስት አመተ ምህረት በኢትዮጵያ በገሀድ ከተገለጠ እነሆ አርባ አመታትን እያስቆጠረ ይገኛል። የዚህ የኢትዮጵያ ትውልድ ጽኑ መከራ በዚህ ረዥም ጊዜ ውስጥ ማብቃቱ ቀርቶ እየረቀቀና እያየለ እየደረጀና እየተንሰራፋ ከመሄድ በቀር የመቀነስ ወይም የመርገብ ምልክትን እንደማያሳይ ይኸው በይፋ የሚታይ ይሆነዋል። ለምን? ምክንያቱ እንደሚከተለው ግልጽ ነው። በአገር ውስጥም ሆነ በውጭው አህጉር ያለው ይኸው የኢትዮጵያ ትውልድ ተጠቃሎ የሚገኝባቸው ቤተ ሕዝቡ፣ ቤተ ምልክናው እና ቤተ ክህነቱ ሁሉም በትስብት ደም ታትሞ በጸናው እውነተኞቹ ኢትዮጵያውያንና ኢትዮጵያውያትም እስከ ዛሬ ጠብቀውት በኖሩት በቅዱሱ ኪዳን ላይ ከፈጸሙት ከታላቁ የክህደትና የአመጽ የክፋትና የአመንዝራነት ኃጢአታቸው ምክንያት በመለኮታዊ ውግዘት እንደ ተያያዙ ቀጥለውበታል። እኒሁ ወገኖች ከዚህ ታላቅ ኃጢአታቸው በእውነተኛ ንስሀ ተመልሰው ውግዘቱ እንዳይፈታላቸው መጀመሪያ ከፈጣሪያቸውና ከቅድስትናቱ ይቅርታ መጠየቅን በትዕቢትና በእብሪት በትምክህትና በማናለብኝነት እምቢ ብለው በአንገተ ደንዳናነት እንደ ጸኑ ይገኛሉ። ዳግመኛ እርስ በርሳቸው ይቅር መባባልን እንደዚሁ አሻፈረን ብለው በጠላትነት መቃዋወማቸውን ቀጥለውበታል። በመጨረሻም በየራሳቸው ውስጥ የሰላምና የፍቅር የመግባባትና የስምምነት ስሜት የሌላቸው መሆናቸውን በዚሁ መራራ ፍሬያቸው አረጋግጠው አሳውቀዋል። በአምላካዊው ቃል ትውልድ እሉት ወአማጺት እክይት ወዘማዊት ማለትም ከሐዲና አመጸኛ ክፉና መንዝራ ትውልድ የተባለችውንና ክርስቶስን ሰቅላ የገደለችውን የአይሁድን ትውልድ የመሰለው ይኸው የዛሬው የኢትዮጵያ ትውልድ ከዚህ ኃጢአቱ በንስሐ የመመለስ አዝማሚያ ሊታይበት ፈጽሞ ያልተቻለ በመሆኑ ከፈተናው እሳትና ከመከራው ማዕበል ምንም ያህል እንዳልተማረ አስመስክሯል ማቴዎስ ምዕራፍ አስራ ሁለት ቁጥር ሰላሳ ዘጠኝ ከላይ እንደ ተመለከተው ጊዜው ከማለፉና ቀኑ ከመምሸቱ በፊት ይህን መለኮታዊ የሆነውን የመጨረሻ የጥሪ መልእክት ኢትዮጵያ የእግዚአብሔር መንግስት ባጠቃላይ ለእያንዳንዱ ሰብዓዊ ፍጡር በተለይም ኢትዮጵያዊ ኢትዮጵያዊት ነኝ ለሚለው ወገን በነፍስ ወከፍ አቋሙ የየራሱን ውሳኔ ይሰጥበት ዘንድ እንድታቀርብለት የግድ አስፈላጊ ሆኖ የተገኘው በዚህ ምክንያት መሆኑ ሊሰመርበት ይገባል። ይህን የመጨረሻውን መለኮታዊ ጥሪ ሰምቶ ለመቀበል ኢትዮጵያ የእግዚአብሔር መንግስት ያቀረበችውን ይህን ጥሪ ለመቀበል በቅድሚያ እያንዳንዱ ወንድና እያንዳንዷ ሴት በኢትዮጵያና በኢትዮጵያዊነት ረገድ ሁለቱም ጾታዎች በየራሳቸው ስለየራሳቸው እውነተኛ ማንነትና ምንነት ሊያውቋቸው የሚገባቸውን መሰረታዊያን የእግዚአብሔር እውነቶች እንደሚከተለው አንድ በአንድ ዘርዝረን ስለምናቀርብ በትኩረትና በማስተዋል መከታተሉ የእያንዳንዳችሁ ፈንታ መሆኑን አስቀድመን እናሳስባለን። ይህ ግዳጅ በሚፈጸምበት ጊዜ እያንዳንዳችሁ ግለሰቦች ወደፊትና ወደ ኋላ፣ ወደ ቀኝና ወደ ግራ፣ ወደ ላይና ወደ ታች፣ ዙሪያችሁንም በቅርብና በሩቅ መመልከት ፈጽሞ አያስፈልጋችሁም። አዎን ወደ ማንኛውም አይነት ሰው ሴትም ሆነች ወንድ ማተኮርና ስለ ማንኛውም አይነት ሰው ማሰብም ሆነ መናገር ከቶ አያስፈልጋችሁም። ለመልካም አርአያነት የሚጠቀስ ዛሬ በአካለ ስጋ ህያው የሆነ ሌላ ሰብአዊ ፍጡር የለምና በመንፈስ ቅዱስ አማካይነት በውስጣችሁና በመካከላችሁ ከሚገኙት ከኢየሱስ ክርስቶስና ከድንግል ማርያም በስተቀር በአካለ ነፍስ በተመስጦ ማሰብ በአካለ ስጋ በጽሙና ማድመጥና በአካለ መንፈስ በአትኩሮት መመልከት የሚያስፈልጋችሁ ወደየራሳችሁ ውስጣዊ ሰውነት ብቻ መሆን ይኖርበታል። ምክንያቱም ምድራዊና ሰማያዊ፣ ጊዜያዊና ዘላለማዊ የሆነው የግላዊ ህይወታችሁ ወይም ሞታችሁ አብይ ጉዳይ የሚወሰንበት የፍርድ አደባባይ ያ እግዚአብሔር ያለማቋረጥ የሚገኝበትና የየግለሰብ እናችሁ የስጋና የነፍስ ማዕከል የሆነው ህሊና የሚባለው ውስጣዊ ሰውነታችሁ ያ ማለት መንፈሳችሁ በመሆኑ ነው። በዚህ መርህ መሰረት የየራሳችሁን ማንነትና ምንነት በትክክል ለማወቅ የምታደርጉትን ጉዞ በደህና አካሂዳችሁ ከደገኛው ግብ ለመድረስ የሚቻላችሁ የእግዚአብሔር የእውነትና የብርሃን ፋና መሪነት በመሆኑ ለዚህ ለተነሳንበት ለታላቁ ቀዳሜ የአዋጅ ቃል መልእክታችን አላማ መከናወን የሚያስፈልጋችሁ ዝግጅት እንዲህ በሚል አጭር አረፍተ ነገር ይጠቃልላል፤ የራስን አፍአዊና ውሳጣዊ ሰውነት በእውነትና በመንፈስ ቅዱስ አምልኮ ንጹሕ አድርጎ መገኘት። ነቢዩ ፈኑ ብርሃነ ከወጽድቀከ እማንቱ ይምርሃኒ ወይ ሰዳኒ ደብረ መቅደስ ከ ማለትም እግዚአብሔር ሆይ ባንተ ሥርዓት መልካሙን ሕይወት መኖር እንድችልን ወደሚያበቃኝ ወደ መቅደስህ ተራራ መርተው ይወስዱኝ ዘንድ ብርሃንህንና እውነትህን ላክልኝ ሲል እንደ ጸለየው መዝሙር ምዕራፍ 42 ቁጥር 3 የፍጥረቱ ሰሪና ባለቤት በሆነው በእርሱ በአንዱ አምላክ በእግዚአብሔር አብ፣ ህይወቱ በሆነው በእግዚአብሔር መንፈስ ቅዱስ፣ እጹብ ድንቅ ግብር ከፍጹምት ቅድስት ድንግል ማርያም በፍጹም ሰውነት በተወለደው በልጁ በእግዚአብሔር ወልድ ኢየሱስ ክርስቶስ ሁሉ ነገር ለአንዴና ለዘላለሙ አብቅቷል፣ ተጨርሷል፣ አልቋል፣ ተደርጓል፣ ተፈጽሟል። ይህም እግዚአብሔር አምላክ በፍጥረቱ የከሰተው እውነትና የፈጸመው መልካምነት፣ ለፍጥረቱ የሰጠው ተስፋና ያናገረው ትንቢት፣ ያሳደረው ፍላጎትና ያሳየው ህልም፣ የገለጠው ራዕይና የተካየደው ቃል ኪዳን የለገሰው ቸርነትና ያደረገው ምሕረት ነው። ስለዚህ በሌሎች ላይ ሆኖና እየሆነ ያየነውና የምናየው የሰማነውና የምንሰማው የሞቱ ጥሪ ወይም ደምሳሹ የጥፋት ኃይል በኛም ላይ ድንገት ደርሶብን ያለ ንስሐ እንዳንወሰድ፣ አንተም አንቺም ሁላችሁም ለአንዲት አፍታም እንኳ ቢሆን ቀጠሮ ሳትሰጡ እየራሳችሁን ለእውነተኛው የቅዱሱ ኪዳን ኢትዮጵያዊነት ህይወት አብቅታችሁ ተገኙ። የእግዚአብሔር መንግስት ኢትዮጵያ ለግዙፉ ፍጥረት ዓለም የመገለጫዋ ቀን እንሆ ደርሷልና የዚህም የምስራች ዜና በቅርቡ በሚወጣው የአዋጭ ቃል ይነገራል። ዘላለማዊው ሊቀ ካህናታችንና ንጉሰ ነገስታችን ኢየሱስ ክርስቶስ አነ ውቱ አልፋ ወኦ

ወለዘረስሀኒ ያረስህ ወንከ ወጻድቅ ለይጽደቅ ወንጹህ እኔ ለይንጻህ ማለትም እኔ የሁሉ መጀመሪያና መጨረሻ ራስና መደምደሚያ ነኝ። ለቃልነቴ መገለጫ መነሻ እንደሆነው እንደ አ እና መዳረሻው እንደሆነው እንደ ኦ ፊደላት እነሆ ፈጥኜ እመጣለሁ ለእያንዳንዱም እንደ ስራው ፈርጄ ከፍለው ዘንድ ዋጋዬ ከእኔ ጋር ነው የዚህ መጽሐፍ የትንቢት ቃል ሊፈጸም ዘመኑ ደርሷልና በግልጥ አውጀው እንጂ አትሰውረው እንግዲህ ወዲህ ግፈኛው በግፉ ርኩሱም በርኩሰቱ እውነተኛውም በእውነተኛነቱ ንጹሁም በንጽህናው ይቀጥል ብሎ በማጠቃለያ ቃሉ እያሳሰበን እንዳስጠነቀቀን ራእየ ዮሐንስ ምዕራፍ ሀያ ሁለት ቁጥር ከአስር እስከ አስራ ሶስት ወስብሐት ለእግዚአብሔር ወለ ወላዲቱ ቅድስት ድንግል ማርያም ወለ መስቀሉ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ለዓለመ ዓለም አሜን።